ታቸው የማይወጣው ለምንድን ነው ሲናገሩ፣ ያ ወለምታ ብቻ ስለምናይ ሲጽፉ ስፔሊንግ ብቻ ስለምናይ ከዛ አልፈን ከኒውሜሪክ ፓርት አልፈን ውስጥ ፊሊንግ ኮኔክት ስለማናደርግ የሰው ብቃት አይወጣም። ፖለቲከኛው ዩኒቨርሲቲ መምህራኑን አንደርማይን ያደርጋል ወይም አይጠቀም። ዩኒቨርሲቲ መምህሩ ከግንባባችሁ ካለ ካለሱ ሰው የሚያውቅ የለም ሌላውን ሰው አንደርማይን ያደርጋል። ዝን ን ቤት ግ ም ውስ ን ባት ጓዳ ቤቱ ባለቤት ያጣል። ሁሉም ስለ ጓዳ እያሰበ እየኖረ ባለቤት የለው ቤት ይሆናል። ስለዚህ ጓዳ የምንኖርበት የምንቆይበት ሊሆን ይችላል። መጨነቅ ያለብን ግን ስለ ቤቱ ነው።

ዶሎ መና ስንወርድ ያለው ጫካ ያለው ተራራ በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሂዶ ያንን ደስታ እንደስተዋል ግን አይቻልም እና የመጀመሪያ ቀለክስ የነበረው ስለ ዲቨሎፕመንት ቴሪ ነበር እና ልማታዊ መንግስታችን በዚህ በአስር አመት ውስጥ ኢትዮጵያ

የሱለስታንግጆች ናቸው። በባዮጋዝ ዘሆል ኪችናቸውን በባዮ ጋዝ ሸፍኖታል። በሄሊኮፕተር እንግዳ ከመጣ ብለው ታንከር ሰብተዋል። ጅስ ቆያል አስኪቴ ከጎባ ነው ውስጥ አንድ ኬንያዊ ጀምስ ይባላል። እዚያ አገኘሁት። ምን ታረጋለህ ስለው ሪሰርች ለማስተር ስልፅን መጣሁ።